ሰለሞን ማን ነው የሚለውን ነገር ለታዳሚዎች እስቲ ግለጽልን እና እንቀጥላለን። ተወልጄ ያደኩት ያው ጎንደር ነው። ጎንደር ቀበሌ አስራ ሦስት ያው እንደ ማንኛውም ዘጠናዎቹ ትውልድ ስለ እያስባለሁ። ከልጅነት ያንስቶ ነው ጥበብን መወድ ፊልም ምናምን በጣም ከልጅነት ቲያትር፣ ቲያትር በኛ ልጅነት ደግሞ በጣም ብዙ ዝባድ ዝወግድ ምናምን የሚባሉ ልጆች ነበሩ። እነ ሱራፌላውን እንትል የሚሰሩት ማለት ነው፣ የዜሮ ስራ ምናምን የሚሰሩት የነበሩበት ጊዜ ነው። እና በጣም ብዙ ነበር፣ ብዙ አማራጭ ነበር። እድለኞች ነን፣ ነገራችን ለበዛ ሰት የተወለድነ ፍቅሩ ደግሞ ያላለነ ማለት ነው እና ፊልም፣ ህንድ ፊልም ከልጅነት ያንስች እያየ አደግኩ በቃ። አር ወዳለሁ ህንድ ፊልም በህይወቴ ላይ ሰው እንደቀላል ነው የሚያስበው ህንድ ፊልም ግን፣ እኔም ሰርቶኛልም አፍርሶኛልም ማለት የእህት ፍቅር፣ የእናት ፍቅር፣ የቤተሰብ ፍቅር አስተምሮኛል። ብዙ ጊዜ በዛ ሰዓት በልጅነታችን ስናያቸው የነበሩ ፊልሞች ታስታወሱ ከሆነ ያያችሁ ስላላችሁ ጭብጡ ተመሳሳይ ጭብጡ ነበረ የነበረ እና በቀልም አስተምሮኛል። በጣም በሚያሳዝን ሁኔታ ደግሞ እኔን ሰርቶኛል። ሰው የሚሰራው በልጅነቱ ከሚያዩ ከአካባቢው፣ በዛ ሰዓት ከነበረው መንግስት ነው ሰው የሚሰራው በነበረው ሁኔታ ነው እና ህንድ ፊልም እያየሁ ሳድግ ጾታዊ ፍቅር የእውነት ፍቅር እኔ አሁን አሁን ላይ ያሉ በዘጠና ትውልድ ምና የምንላቸው የእውነት አፍቃሪዎች ቤተሰባቸውን ወዳጅ ቤተሰብ ለመርዳት የሚጣጣሩ ምናም የሆኑት ከምንም አይደለም። እያዩትም ያደጉት ነገር ስለነበረ እና ህንድ ፊልም እንደ እነዛ ሁላ ተጽዕኖ ያሳደረብኝ የቅበል አካል ስለሆነ ነው። በእኔ ህይወት ላይ እየሰራው እንደመና እና እዛው ላይ ደግሞ በቀል ደግሞ የፊልሙ ጭጥ መጀመሪያ አክተሩ ሲጎዳ እናቱስ ትጎዳበት ትወዳበት ምናምናም ያሳየህ እና መጨረሻ ላይ እሱ ደግሞ ዋጋቸውን ሲሰጣቸው ያሳያል። ከአንተ ላይ ደግሞ እንደዚህ ነገር ተቀርጾበ ያድጋል። ቲያትር የእነሱን እያየን እና ሁሉም መሆን እፈልግ ነበር ልጅ እያለው ማለት ሳድግን ትላ መሆን ምናም እንደዚ እየቃዥ ፍቅሩ ግን ነበረ። ስዕል እሞክራለሁ ስዕል ስላለሁ ከዛ ደግሞ ዙዝ ፍቃት የሚባል ክለብ ነበር። ከወዛዋዥም ደግሞ ሞክር ያለሁ በአማተር የተወሰነ ሰርቻለሁ በውዝዋዜ። እስከዛ ድረስ ግጥም ምናምን ወዳለሁ እንጂ ግጥም አልሞክርም ነበር። ከዛ ግጥም ወዳለሁ፣ እነ ከበደ ሚካኤል እናነባለሁ። የድሮ ወንድሞች ሰለሞን ደሬሳ፣ ሰይፉ መታፈሪያ ምናምን በጣም ወዳለሁ። በጣም የምፈራው ግጥም መጻፍን ነው እና ከሆነ ጊዜ በኋላ መሞከር ጀመረ እና የጻፍኳቸው ምናምን የሚሄዱ ልጆች ይወደዱት እና ሲመጣ በጣም ወደዛ ውስጥ መመሰት ጀመርኩና ግጥም ወደ መጽሐፍ ገባሁ። ከዛ ግን ዋናው ወደ ግጥም እንድጽፍ ያደረገኝ መጽሐፍ የስነ ጽሁፍ መሰረታዊያን የሚል መጽሐፍ አገኘሁ። በጣም እውነትም የስነ ጽሁፍ መሰረታዊያን ነው በዘሪሁን አስፋው። ቅርብ ጊዜ ነው የሞተው በጣም አዝናለሁ። ቢሆን እሱ ደስ ይለኝ ነበር። በጣም ማደንቀው ማከብረው ትክክለኛ መጽሐፍ ስነ ጽሁፍ መሰረታዊ ነገር ማወቅ የምትፈልጉ ሰዎች እሱን መጽሐፍ አንዱ የምትፈልጉ በሰነ ጽሁፍ ውስጥ ማለት የምትፈልጉ ሰዎች ካላችሁ ማለት ነው። እንትሉ ያላቸው የተወሰነ ታለንቱ ያላችሁ ዘሎ መሆን ስለማይቻል ማለት ነው። እሱ በቃ አብራርቶ እንዳለ ሁሉን ነገር ህግ፣ ደንብ እንዳለ ሁሉን ነገር የሚያሳይ መጽሐፍ ነው። እሱ መጽሐፍ ካነበብኩ በኋላ የራሴን እንትን ራሴ ማረምበት ጊዜ ተፈጠረ። ማለት የራሴ ጽሁፍ ምን ስተት እንዳለ፣ ምን እንደጎደለው ከሰው ከማሳየት ከኔ የተሻለ ሰው ከማሳየት ያለፈ ማለት ነው። መጨረሻ የራሴ የምጽፋቸውን ማጠራቀም ጀመርኩ ማለት ነው። ግን ያው ፍቅሩ ስለነበረኝ መጽሐፉን ለማሳተም ብቻዬን ነው። በቃ ራሴ ተፍጨርጭሬ ፀጉር ሙያ ነበረኝ፣ ፀጉር ቤት ሰራ ነበር። በኋላም የራሴ ፀጉር ቤት ነበረኝ። እንደምንም ብዬ አሳተምኩት እና ያው አሳትሜ የመጀመሪያው መጽሐፍ በጄን የሸጥኳቸው ሙሉ ሁሉ ተሽጧል። የመጀመሪያው ሁለተኛዋትን ነው አሁን ያለኝ የተወሰነ ነው የተሸጡት ሁለተኛዎትን ላይ እንትን ያለ ነው እና እኛ ሀገር ያው መጽሐፍ ማሳተም ብዙ ሰው ጽሁፍ አለው፣ ማሳተም ግን ሌላ ራሱን የቻለ ፈተና ነው። ከዚህ ለመጽሐፍ ከምትጨነቀው በላይ ማሳተም ሌላ ሌላ ራሱን የቻለ ጣታ ነው። አሳተመ ደግሞ የምታየው ቻሌንጅ ያሳዝናል። አንድ ዳቦ ቤት የከፈተ ሰው የተሻለ ሞራል አለው ከጽፎ መጽሐፉን ሊሸጥ ከሚፈልግ ሰው ማለት ነው እና ይሄ ደግሞ ብዙ ብለን ብለን ብለን የተሆነው ነገር ስለሆነ የመጽሐፍ ጊዜ እንጣ ነው ምንል፣ በቃ ጊዜው ገና ነው። አሁን የድሮ ዘፋኞች ከሆነ ጊዜ በኋላ መጠቀም ጀመሩ። የድሮ ዘፋኞች በጣም ባዶ ስራቸውን ብቻ፣ ገጣሚዎች ለሙዚቃ ግጥም ሲሰጡ የነበሩት ሁሉ በሰዓቱ ምንም ሳንቲም አላገኙ። አሁን ገጣሚ ለሙዚቃውን ሰጡ የሚጠቀምበት ጊዜ፣ ዘፋኝ የሚጠቀምበት ጊዜ ተፈጥሯል። የመጽሐፍ አብዮት ይፈጠር እንደሆነ አናውቅም። መንግስታችንም ምናችንም መጽሐፍ የማይወድ የሚያውቅ የማይፈልግ እስኪመስልን ድረስ ነው። አሁን የምናያቸው ፖለቲካ እንዳይመስልብኝ ወደ ራሴ ልምጣ። የኔ ህይወት ናቸው ወይ እናመሰግናለን። ከህይወቱ ተነስቶ ትዝብቱንም የከነከነውን ነገር የጻፊ ነገር አንደኛው ላይ የነበረ ማይመስለን ብዙ ጊዜ የምናነሳቸው ነገሮች እነዚህ የመጽሀፍት ምዝገባ ኢንተርናሽናል የሆነውን መንበሪያ ሲስተምን መጠቀሙ ይሄ ተሞክሮ ተመክሮ ምን ወስደው ነው? ያው ሰሌዳ ላይ ስናየው ሌላ ሰው ነው፣ ሌላ ነው፣ ሌላ ነው። ጉዳያችን ይሄ አይደለም፣ ዋናው የግጥሙ መልክቶች ናቸው። ከሌሎች መጻሕፎች እንደየው ሌላው ነጥብ እንደነው ሰለሞን ምስሎች አሉበት። ቀደም ባለው ጊዜ የሚዘጋጅ ግጥም መጽሐፍ ከግጥሙ ጋር የሚሄዱ የተለያዩ ስሎች ነው የሚለውበት። ሰሌዳ ደግሞ ለምሳሌ ፀሐይ መላክ የምትጽፋቸው ጽሁፎች ላይ ስለ ጀግኖች በአብዛኛው ታሪኮች እንደቃንሳ ትጽፋለች። እነዚያን ሰዎች ምስላቸውን ታስቀምጣለች እና አንቋንቋው ሰለሞን አስቀምጠዋል። እነዚህ ምስሎች አንዳንዶቹ የራሱ ይመስላሉ። ስለ ምስሎቹ እንደ ፋይላቸውም እንደምን ያለን ነገር አጋራስ ከዚያም ከጽሁፍም የምትጠጠውን አንድ ስ ታነበልናለን። ስለተካተቁ ስሎች ግን እንዴት ነው የመረጥካቸው?

ከእነሱ ጋር በቀላሉ እነሱ ማግኘት ስለሚቻል የልጅነቴ ደግሞ የልጅነት ቀሰሱን የተሰነፎቱ ስለ ልጅነት የሚናገር ግጥም ስለነበረው እነሱ ጋር አገናኝ ችግር ያልኳቸው ነው። በየጊዜው ይፈጠራል አዳዲስ ጸሐፊዎች አሁን ስየራስ የራሱ የገጣሚያ ስታይል አለ። መንግስቱ ለማን ጽፉ ጻፍ ስታይል አለ። ከበደ ሚካኤል አለ አቢ የራስ የራሳቸው ስታይል አለ። አዳዲስ ደግሞ ይመጣሉ እያስባል አሁን ታሮስ ነው ምናምን ይባል አዲስ ልጅ አለ ፌስቡክ ላይ በጣም እየጻፈ ያለ ልጅ። የራሱ ውስጥ ያለው አጫጭር ግጥሞች ናቸው። ርዕስ አይሰጣቸውም። ስዕል ነው አብሮ ከስር ነው ያንተ እና ያምራሉ። በቃባን ከ ከ እንትሉን ገላጭ የሆነ ስዕል ያደርጋል። ርዕስ አይሰጥም። ርዕሱን ከዚህ በፊት ርዕስ የሌለው ግጥሞች እያየን አላደኝ እና እኔ አልቃወምም። ሙሉ ስዕል አድርገው የሚመልሱ ሰዎች ሊኖሩ ይችላሉ።

መጽሐፌን ሰው ከዓ ከመጽሐፊያን ብቡን ላይ እንዲያገኙ ይፈልግ እንጂ ምንም ጊዜ ምንም አልፈልግም ራሱ ሌላ ሰው ራሱ ከመጽሐፊያን ውስጥ ቢለቅ ደስ ይለኝ ማለት ራሱ መጽሐፉን እንዲያገኙ እፈልጋለሁ ከዛ ውጭ ግን አዲስ ጽሁፍ ሲኖረኝ ምናምን ነው የምለው እና ምንም በማህበራዊ ሚዲያ በሌላ መልኩ የኔ እንትን የሚገኝበት አማራጭ የለም ከግጥም ውጭ እሺ እሺ እህልዋ አይዳል ወንደላጤ ሁዙ ሥራ ስራ ስናይ ሰት ምታማልል መጣብን ተከራይ ገባን ከቤቷ ቤትን ቦሳያል ፍቅራችን ጠፋና የጎር ተያየ ቤቷን ስንሞላላት ባመጣነው ነገር ቆንጅት ትስቅ ነበር ስንቀርፍላት ችግር መግባባቱ በስቶ ስንል ቀና ቀና ስኔ ስንደጋግም መውደዱ ሲጸና በነገር በቅናት ሁሌ ስንቧከስ የባሰ ሲያጋጥም ጣቢያ ስንካሰስ አንዱ ከመሃላችን አንድ ሀሳብ አነሳ፣ እሷ ትምረጥ አለ እውነቱ ይሰጣ። ስብሰባ አድርገን ቆንጅት ተጠየቀች፣ በማግለል በመድሎ በራስ ወዳጅ ሰዎች ከቤት ቤት ምኳትን ፖዘቲቭ ነኝ አለች። የሁላችን ሀሳብ ድንገት ተቀየረ፣ ፈንካች ተፈንካቹ በራሱ አፈር ከበሽታው የሚኖር አንዱ ብቻ ነበር። ተጋቡ ዳር ናቸው የህለዋል ነገር

ይቀመኝ አደቃ እሳት ፍቱን የትውልድ ጌጥ ወርቅ ኮነ ጥቁር ብርቄ ፍቅር ስንቄ ቃል ማዘኔ ንረከቤ እልፍ ክብሬ ቅዱስ ቀብሬ ጀብድ ኳቴ ስራ እናቴ ማረፊያ ሀገር ብኩል ጎኔ እርስቴ ነሽ ከነአኔ እርስቴ ነሽ ከነአኔ። ደግሞ መጽሐፎቹ አንዱ ኛ ቤተ መጽሐፍ በስጦታ አበርክቶልናል። እዚህ ብቻ አይደለም ከዚህ በፊት ለጎንደር ማዕከላዊ ጎንደር

ልጆች ያሉት ከዚያ ቅምቶ ነው የሚያደርገው። ከዛ ጉሮሮነት ሆኖ የሚያደርገው በተለያየ መንገድ ሁሉ ተቸግሮ ማንም ሞልተውለት ሊያደርግ የሚችለው ባለፈው ብዙ ችግር አይተናል። ከባለፈው ደግሞ ብዙ ነገር ተምረናል። ስንቆርጥ በሌላ መንገድ እግዚአብሔር ይሞላልናል እንጂ ይሁን ብለን ነው እየሰራ ነው ያለው። ይህ ደግሞ ተፈልጎ በኋላ ቢታጣበት ጊዜ ይመጣል እንደ ሌሎቹ። ስለዚህ ይህ እንዳይሆን ወደ ቤተ መጻሕፍት ማስገባት ከማረሚያ ቤቶች እንደኛ ላያሉ ይችላሉ። ግን አጠቃቀማቸው፣ ቁጥጥራቸው ግን አንድ መጽሐፍ ስንሰው ሊያነበው እንደሚችል ክሪቲካል የሆነ ነገር ሌላ ነገር ሆኖ በማየት በግልብ ደረጃ እንደኛ ፌስቡክ ያለ ጊዜውን አይሻምም። እንዲያውም ሊደብረው ሊጨንቀው የሚችልን ሰው ስለዚህ በዚህ ዙሪያ ተባባሪ መሆን መቻል አለብን። እኛ ለሌላው ሰው አሪያ መሆን አለብን ነው ስሌ በዚህ አርያ ነው ለቤተ መጽሐፍታችን ስጦታ ከዚበፊት ሰጥቷል። እንግዲህ አላክሚያው ቱሪዝም ነው ሊገዛ ልንችል እኛ። ቅድም ሌላ ሰው ጥያቄ አንስቶት ነበር ዶክተር ይመስለኛል

ያን ነገር ትተውታል። ያም ብርሃኔ የክልሉ የባህል ስቴትስ ኢንዱስትሪ ዳይሬክተር ናቸው። የባህል ቴዝ አሁን ሹመቹ የእኛን ኃላፊ ቦርድ ሰብሳቢነች ማተሚያ ቤቱን ዘዥ ብያታለሁ። አሁን የታተመው ነገር መግባት አለበት። ይሄ ጥቅሙ ለገሌ ለገሌ ለገሌ አለ። ለከተማው፣ ለአካባቢው፣ ለአገሪቱ ብሔራ ቤተ መጻሕፍት ከፈለገ ይወስደዋል። ኮፒ አድርጎ ሙሉ ከዚህ ካላስቀምጥ የት ነው የምናስቀምጥ ነው? ባንክ ስለ ሌላ ነገር ይወስደዋል። አሁን ይሄ ነው የምናስቀምጥበት። ዶክመንቴሽን በተለየ መንገድ በዚህ ዙሪያ ለሶስት ጊዜ ተባባሪ ነበረ። ዛሬ ቤት ስላደረገ እንታመሰግኑ ነው። ወግ ያበዛው እጅግ አደገን እናመሰግናለን። ሌላው ፖይንት ወደ ተመልካቾች ትወስዳለህ። ጥያቄ፣ ሀሳብ፣ አስተያየት ይሰጣላችሁ። መጽሐፉ ላይ አስተያየት እንዲሰጡ ሶስት ሰዎችን ተጠቅሟል። በመካከላችን መነገርማቸው ስላለ እሱም ይሰጣል። ያው አዲስ ልሆናቸው ደጋግመን ገልጸው ምንድን ነው አሁን አማርኛ ቋንቋ ነው የሚያስተምረው። ደቢያ ቆላ ገባ። ሁለተኛ ደጋ ትምህርት ረዥም ጊዜ ነው በማሰማት እንደገና በአማርኛ ቋንቋ ሁለተኛ ዲግሪ ላይ ልዩ ሙያ አድርገዋል። ለዛም ደጋግመ እየጠራን ያለው እነ ዶክተርም በዚሁ ዙሪያ ያግዙናል፣ እስካሁን አብረውን ስላልነበሩ ነው። ስለዚህ አንዱ እሱ ነበረ። ሁለተኛው ዋሴ ነጋሽ ነው። ብዙ ሰው በጋዜጠኝነቱ ብቻ ልለኮ፣ ግን በደንብ አንባቢ ከምንላቸው ውስጥ ስለሆነ ነው። የሥነ ግጥም ኮክሶች ወስዷል፣ አዲስ አበባ ዩኒቨርሲቲ አፍሪካ ላት ስለተማረ ነው። ቀጥሎ ገጣሚ ደራሲ እንግዳው መቦሻ። ስለዚህ የእሱን ሲኒሮች አስተያየት ተጠቅሞ አሁን መጽሐፍት ላይ ይሄን የማድረግ ልምዳችን እየተወነ ነው። ይሄን መጽሐፍ ወስኖ ሰው እንዲገዛ እንድንወስን የሚያደርገን እዚህ ላይ የተጻፈው አስተያየት ነው። አስተያየት ቢያንስ ከጸሐፊው ያላነሰ ካልሆነ የእሱ እስኪኔሪ የሆነ የሚመለከተው ሳይንሳዊ የሆነ ሙያ ከሆነ በዛ ሙያ ላይ ስፔሻላይዝ ያደርገው ብቁ የሆነ ሰው ገንዘብን አውጥተን እንድትገዛ ምክር ሀሳብ ይቀርባል። አሳታሚው እንዲያትም የሚያደርገን ቅድም ቀርቦ የምንላቸው መጽሐፍት ላይ እንዲህ አይነት ተጽዕኖ ፈጣሪዎችን ሀሳብ ይዘን ሂደን እናሳመን እንችላለን። ሌላ ስራ ነው እሱ። ይህን በመጠቀሙ አንድ ጥሩ ተሞክሮ ነው ብዬ አስባለሁ። ሌላው ይሄ ዓለም አቀፍ የመጽሐፍት ምዝገባ ኢትዮጵያ በምክርና ውስድ የምታደርገው ምዝገባ ነው። ኢንተርናሽናል ቡክ ነበሪንግ ሲስተም በመጠቀም በጣም ጥቂት ሰዎች ነው እየተጠቀሙ ያሉ። ከእኛ እንግዶች እንኳን አይ ቲንክ ሶስተኛ ነው። በጣም ጥሩ ልምድ ነው።

ያንተ ይመስላል ሁሉ ችሎ ይመስላል ሁሉ የምትፈልግ ሁሉ የምትፈልግበት እያለ እሱ አብሮ ስለተማረ ይህ ፍላጎት ይህ ቅዠት ምናምን በቅርቡ ነው። አሁን ላይ ቅዠት ነው። ፊልም ስወጣ ጸሐፊ መሆን ያምረኛል። አሪፍ ታሪክ ካየው ማለት ነው። አሪፍ አክተር ካየው አክተር መሆን ያምራል። ጊዜ ነው ብዬ ነው ማስበው። ውዝዋዜውም እንደዛ። እኔ ደግሞ የአርት ፍላጎት ከልጅነት ስላደጉበት ያው የቀጀውበት እና ራሴን ስፈልግ ነበር ብዬ ነው አስበው። መጨረሻ ላይ ራሴን ግን አሁን ስታንዳፕ ኮሜዲ ምን አጥቃም እንትን ልል ነበረ። በቃ በትክክለኛ አርት ነው ብዬ የምፈልገው የነበረው ሁለት ሺ ሚሊየን ላይ ራሱ ውስጥ ወጥቼ የሰሯባቸው ጊዜዎች አሉ። ምናምን ከሆነ ጊዜ በኋላ እንትላል ለኛል በቃ የማልፈልገው ቁም ነገር ቁም ነገር መጫወት ሲጀምር ግጥም ይበልጥ መሰለኝ ና አሁን ራሴን ያገኘሁት የሚመስለኝ ግጥም ላይ ነው ግን

በጣም ጥሩ። ሌሎቹ አስተያየት ስለሆኑ ወስዳቸዋል። ትክክል ነው። ከሰሌ ተስፋዬ ድረሴ የሚባል አንድ የእድሜ አስቤዛ ቁጥር አንድ ቁጥር ሁለት ሚባል ትንሽ መጽሐፍ በመጠናችን ሁለት ግጥም አለው እና ከዛ ውስጥ አንዱ ላይ አይታችሁት ከሆነ የሚ የእድሜ አስቤዛው የሚላቸው የእድሜ አስቤዛ ቁጥር አንድ አንደኛው ላይ ራሴን ስፈልግ አርባ ዓመት ይሞላኝ የት ይሆን የእድሜ ጅብ አጋርም የበላኝ የምትል ግጥም አለችሁና፣ የሚገርም ነው። አርባ ምንጭ ውስጥ ስንኖር ሙዚቃው ስንገባ ከውዝዋዙ ከተለያየ ነገር ከሌላው ከሌላው ስንገባ ከስዕሉ የት ላይ ጊዜያችን እንደምንገል እኔ ድንግጠቅ የኔ ሀሳብ የኔ ግጥም መስለኝና በቃ የአስፋት የተስፋ ድረሴና ሰሌ ያው እንደ ማንኛውም ሰው ራሱን እስኪያገኝ ድረስ ፍለጋ ቆይተር ቆይተር ቆይታል። ግን አርባ ሰዓት ቆይ ቶሎ ነው ያገኘው። እሺ እሱን በእና ከግጥም እስኪ አንድ ሁለት እንደቀድሞ መረፍት አድርገ ጋራ ሚስ ነው ሳብንም አነባበብንም

ግን ይህ አጠረፍን ነው አሁን እዚህ እያነበብ፣ በቲክቶክ ብናቀርብ ትከሰል ነው ማለት ነው ኖሮ ትፈጥነልና ማብሰልሰል እንዳለ ሆኖ፣ ሌላ ሰው ሲያቀርበው አልፈልግም ስላልክ፣ ወይ አገ፣ በዚያ መንገድ ደግሞ አንተ ማክረብ አትፈልግም። ሰው መጽሐፍ ፈልጎ የምንደግፈው መጽሐፍን ነው፣ ግን መጽሐፉን ማግኘት ማይችል እና ደግሞ ሰው መጽሐፉን ፈልጎ እንዲያገኝ ለማቀመስ አይበዛም። ያስፈልገናል ቅን ይቻል እሱን ነገር ማድረግ እንዲቻል የሚል ሀሳብ አለኝ። እንግዲህ እያጠቃለልን ነው ባጭሩ ሰሌም፣ በዚህ መንገድ ማየት ከቻልን መጽሐፉ እኛ ቤተ መጽሐፍ አለ፣ አባል የሆናችሁ ሰዎች መውሰድ ትችላላችሁ። አሁን ቅድም አይሽ ባለው መንገድ የራሳችሁ የቅላችሁ እንዲቆይ እና ለጠቅማችሁ እንድታዩት ደግሞ የተወሰኑ ኮፒዎች ያመጣቸውን ኮፒዎች እሱን መግዛት እንችል። ምክንያቱም ቀጥታ እኔም ያነምጣ ናም ይዋል ከኛ ከነበረና ሪዘርቬሽን የተወሰነ መውሰዳለን በሚል ነው። በዚህ ዙሪያ ማስተናገድ ብንችል ስለዚህ ለመጨረሻ ጊዜ ስለ ንባብ ስለ ቤተ መጽሐፍት የሚሰጠውን አስተያየት ይስጥ፣ የሚያመሰግናቸው አካላት ካሉ ያመስግንና በዚህ እንቋጫለን ማለት ነው። ንባብ ወሳኝ ነው። እኔ አንባቢ ነኝ ለማለት ሳይሆን ማንበብ በቃ የግድ ነው። የሚያነብቱ ልጅም ስለሌለ ነው የምናያቸው ነገሮች፣ አገር እየፈረሰም አልባሌ ነገር የሚያደንቁ ፌስቡክ ላይ አይታችሁ ከሆነ ያልሆነ ነገር የሚጽፉ ሰዎች በጣም ላይክ የሚያገኙበት ሀገር ጦቷን ያሳየች ሴት ደግሞ ላይኳ የሚበዛ እየጠፋ ማህበረሰብ ትውልድ የተፈጠረበት ምንም ስለማያነብ ነው። ምንም ሌላ እንትን ሌለው ከአለማንበብ ደግሞ በተለይ ጎንደር በጣም ያሳዝነው በጣም ስማችን የገነነ የተሻለ የሚባል ታሪክ ያለበት ምናምን ገብቶች የሚመለቁ ባዶ ደግሞ ምንም ማንበብ ባል የሚወድ የሌለበት ከኛም፣ ባህር ዳር የተሻለ መጽሐፍ ይነበባል። መጽሐፍ የተሻሉ ጥራት ስታንዳርዳቸው የጠበ መጽሐፍ ቤት እኳ ሊረባ ጎንደር ላይ ብጠሩልኝ፣ እኔ ወይ ኮንቴነር ላይ ወይ መንገድ ዳር የሚችል መጽሐፍ እና በቃ እንደ ጄኔሬሽን እየጠፋን ያለ ህዝቦች ነ ማለት፣ በቃ ማንበብ የግድ ነው፣ የግድ ነው በጣም እና ባለማንበብም ዋጋ እያገኘነ ነው። ከዚህ በላይ ከዚህ በላይ እንዳናገኝ ደግሞ በጣም ያስጋል። አለ አገሩን የሚወድ አገሩን የሚጠብቅ ለአገሩ የሚቆረቆር ትውልድ ከሌለ ሆኖም ብቻ የሚሄድ ከሆነ በጣም ሀገር ወደ ምን እየሄደ እንደሆነ የሚታወቅ ነው። ምስጋና የመጀመሪያው መጽሐፍ ንሳሰብት በጣም ከባድ ነበር እና በአነስ ውሳኔ ሰርፕራይዝ ያደረገኝ በሰዓቱ ጓደኛ የነበረ መጽሐፍ ላይ ገልጫዋል። ጋር ታዲዮስ በጣም አመሰግናለሁ። በአጋጣሚ እዚህ ተገንባ። በጣም በተቸገርክበት ሰዓት የደረሰልህ ሰው በጣም ይለያል። እኔ ፍቅሩ ፍላጎት የነበረኝ ተበዳድሬ አሳትመኝ ድንገት አስር ሺህ ብር ነው ምናምን በሰዓቱ ሌላ ቦታ ነው የሚኖሩ የነበር ዘፕራይዝ አደረገኝና ሐሳቤን ጭንቀቴ ምናምን መጽሐፉን ሳልሸጠው የወረደልኝ ስለነበረ ነው። በተረፈ እነ ሀይልሽ ግርማቸው እሳቱ ተገኝተው መጽሐፉን ሳልሸጠው ዝም ብሎ ያበረታታኝ በሐሳብ ብቻ እኔ እሰ- ፊት ሰውን ማድረግ ስለሚከብድ ነው እንጂ በጣም አቅም ያለው ሰው ግርማቸው፣ በጣም አቅም ያለው ሰው ማለት ዘሬውን የእሱን አይነት አማርኛ ለመጀመሪያ ጊዜ የሰማሁት ሰው የእሱን ነው። ምንም አይነት ሰው የሆነ ስለ አንድ ጽሑፍ ሲገልጽ ማለት ቃላቱ በዛ ደረጃ ሰብቻ ላይ ቀን እና ልክ እሱ ገብቶ ስለ እኔ መጽሐፍ የሰጣቸውን ትኖች ሙሉ በሙሉ አበረታችሁ እና በቃ እዚህ በኋላ መጽሐፉ ባይሼት ችግር የለውም እኔ ያልኩት በቃ እጠርሻለሁ ግን እሱ እንዳለው የመጀመሪያው ወጥቶ

ለቁራን ቁር ነገር ስለሆነ በጣም ያሳስናል። ያው በእኔ ህይወት ላይ ግን የረዳችሁ የተባበራችሁ በሙሉ አመሰግናለሁ።